ምን አረገን? ኢንስፔክተር፣ እኛ ምንም ያረም ምንድን ነው? አይደለም ከሉሽ እና ስሚኝ፣ አይደለም፣ ቆይ፣ አይደለም፣ ስሚኛ፣ አናግሪኝ እንዳፍታ የኛንም ነገር አዋሪና

አራማ የልጆች አባት ነኝ። በተፈጠረው ነገር በጣም ይቅርታ በፋሚሊዎች ስም በጣም ነው። ምንም ችግር ማለት እሷ እንዴት ገብታ ነበር? የት እንደጠፋችም አናቅም። ስለዚህ እሷን እየፈለግን ነው። እና ከናንተ ጋር ነበረች ደግሞ ደሞ ሰሞኑን እናንተ ጋር አይቻችሁ? አዎ፣ እኛ ጋር ነበረች። ጠፍታለች መሰለኝ ልጅቷ። አዎ። ስለዚህ እናንተ ተጠያቂ ናችሁ። በፖሊስ መጠየቅ አለባቸው። ለምን እኛ ምን አረጋግ? እና ግን ሰሞኑን ከናንተ ጋር ነበረች። የት እንደጠፋች ራሱ አናቅም እኮ እኛም፣ እኮ የት እንደጠፋች አልናቅም። ለዛ ነው ቪዲዮ ይሰራ ነው። ምናልባት ፋሚሊዎች በ ቪዲዮ ካዩአትኝ ወይ መንገድ ላይ ካዩአት እኮ እንዲጠቁሙኝ ብለን ቪዲዮ እየሰራን ነው። እኛ ያለ ነው እኮ እናንተ እቺ ልጅ እስከምትገኝ ድረስ እናንተ መጠየቅ አለባችሁ። ነገር የለም አንደኛ ነገር፣ ሁለተኛ ነገር ደግሞ ልጅቷ እኛ ባላጠፋ ነው። ነገር ለምንድን ነው ቀጥታ ትሄዳላችሁ መጠሪያ ምናምን ምንድነው? ዝም ብለው እኛ ምን አጠፋን ታዲያ? እዛ የምናወራው ነገር እናወራችኋለን። ስለዚህ ማለት ነው ልጅቷ እስር ቤት ነው መቆየት አለበት? ለምንድን ነው እኛ ምን አጠፋን? እናንተ ጋር ነበረች ሰሞኑን እች ልጅ እኮ። ታዲያ ሐኪም ቤት እኮ የጠፋችሁ ሐኪም ቤት ነው መጠየቅ ያለበት። እኮ ከናንተ ጋር ቪዲዮ ሰርታለች። ስለዚህ መጠየቅ አለባችሁ። እኮ የጠፋችሁ ሐኪም ቤት ነው አይደል እንዴ? ልጅቷ የጠፋችሁ ሐኪም ቤት ነው አይደል እንዴ? ስለዚህ ሐኪም ቤቱ ነው እንጂ መጠየቅ ያለበት እኛ ምንድን ነን። እኛ በቻልነው አቅም አፋልጉኝ፣ ምንም አድርገን እኮ እያሰማራ ነው። ጓደኞቿ ጋርም የትም እየፈላለግናት ነው። ያለውን ኬዝ በደንብ ታውቂያለሽ። እናንተ መጠየቅ አለባችሁ፣ ግዴታ ነው። ለምን ከናንተ ጋር ነበረች፣ ከናንተ ጋር ጊዜ ስለአሳለፈችው፣ ሰሞኑን ከናንተ ጋር ቪዲዮ ስለሰራች ስለአየሁት

ሚሊሽን ኢንስፔክተር ያሉትን ነገሮች መረጃውን በእንትን ምናምን ከሆነ እኛ የሻይ እ አረ ኢንስፔክተር ሻይ አይደለም። ነገር ነገር በጣም ያሉትን ነገሮች በግልጽ ብንነጋገር ብዬ ነው እኮ። እዛ ታወራላችሁ ችግር የለም። ነውራሽን እዚህ ከምንጨቃጨቅ ኢንስፔክተር እኛ እንደዛ ነው እንደምታስቡ አይነት ሰዎች አይደለም የምር ስለዚህ እዛ ገና እየሰራ ነው የሆነ ነገር

የእኛንም ነገር አዋሪና መሄድ አለብን። አው እኮ ምን አረገን? ኢንስፔክተር እኛ እኮ ለምን በእንትን አናወራም? በቃ ማየድ ቪዲዮ እኮ ለምን ስለሆነ ነው እኮ እዛ አረ ጠፋል ለምን እንደዛ ስለዚህ ወይ ምንድነው ጥፋታችን? የሚያቆየ ሲያስደስት እሺ፣ ጥፋታችንን ንገሪን በስነ ስርዓት። ምን አደረግን እኛ? እሺ እኮ ከእናንተ ነገርኳችሁ እኮ ደጋግሚ፣ ግዴታ መነገር አያስፈልግም። ስለዚህ ሄደን እዛ ብናወራ ይሻላል። እኮ ነገር ፍጠር በእናትህ አንተ ልጅ። ዴቭ፣ ይኸውልህ የባለፈው ያልኩህ ነገር ይሄ ነው። በቃ መዘዝ እኛው ጋር ነው። ዞሮ ዞሮ መዘዝ እኛ ጋር ነው። እሺ ቆይ ሐኪም ቤት አይጠይቅም? እኛ ብቻ ነው የምንጠይቀው? እናንተ ጋር ቪዲዮ ሰርታለች፣ ከእናንተ ጋር ነበረች ሰሞኑን። እኮ ከእኛ ጋር ነበረች ቪዲዮ ሰሞኑን እየሰራች ነበር። አዎ ታዲያስ፣ ስለ ጠፋች ከኛ ጋር ምን ያገናኘዋል? ስለዚህ ከእናንተ ጋር እዛ ሄዳችሁ ብታወሩት ይቻላል እኮ። የሚቀላቸው ለእናንተ እዛ ሄዶ ስታወሩ ነው እንጂ እንደዚህ ለእኔ ስትነግሩ አይደለም። አብረን እንዳሁ የምትሄዱ ከሆነ ቪዲዮንም ደግሞ አጥታ ንተ ስፔክተር ያሉትን ነገሮች በስነስርዓት ተነጋግረን እና ያሉትን ነገሮች እኛ ይኸውልሽ፣ ልጅቷ ከኛ ጓደኛችን ነች እኮ ጓደኛችን ነች እኮ ታድያ እኮ ዝም ብዬ አይደለም። እናንተን ቪዲዮ እየሰራን ነው። ቢያንስ ልጅቷ እንዴ መታወቂያ እኮ ነው መታወቂያ፣ አይደለም እኮ ኢንስፔክተር አለ አይደለም። ይኸውልሽ እኛ ቪዲዮ እየሰራን እኮ፣ ምንም መታወቂያ ለምን ነው የምትመጣቂያ መስሎኝ

ሲጀምር መታወቂያን ራሱ ብቻ ሳይችል እሷ መርማሪቱ በምን እናውቃለን? ዝም ብለህ አንተ ደግሞ አፋፍ ሰሰታት መታወቂያ ዝም ብለህ ትሰጣለህ። እንደ የለኝም ብለህ እሺ ከፈለገች ሌላ መንጃ ፈቃድ ደውለው ደሞ የልጅቷ መጥፋት ደግሞ ጦስ ሆነችብን ናት። እሺ የት ብለን እንፈልጋለን? አሁን ግዴታ መገኘት አለባት፣ ግዴታ መገኘት አለባት ነው አረ ውድ ፋሚሊዎቻችን በቃ የኛ በጣም ያለንበት ኬዝ በጣም ሀርድ ነው። ህግ ወደ እኛ ጋር መጥቷል። ቤተሰብ ሁሉ እየጮህብን ነው ያሉትን ነገሮች። ውድ ፋሚሊዎቻችን ያሉት ነገሮች በጣም ከባድ ኬዝ ላይ ነው እያል የገባ ነው። እንግዲህ መርማሪ እስከ መላክ ድረስ ነው። እንግዲህ ሰፈር ውስጥ በስነሳ መንቀሳቀስ እራሱ አልቻልንም። ያሉትን ነገሮች ከባድ ነው። ስለዚህ ውድ ፋሚሊዎቻችን ሁላችንም ሼር ኮፒ ሊንክ አድርገን ዳናይት ወዳለችበት ብታደርሱልን በጣም ከልብ አድርገን እንጠይቃለን። ቢያንስ እንደዛ ቢያደረጉልሽ አ ሼር ኮፒ ሊንክ አድርጉልን። ይሄን ቪዲዮ ለብዙሃን ተደርሶ ዳናይት ካለችበት ቦታ እንድትወጣ አይሆን እነ ብሩክም እና ሀይሚም ካላችሁ ይህን ቪዲዮ እያያችሁ ከሆናችሁ እንግዲህ ልጅቷ የወሰነችው ውሳኔ በጣም ከባድ ነው። ብሩክን እና ሃይሚን ካላገኘው ብላ ነው የጠፋችብን። ስለዚህ ብሩክና ሃይሚን እንግዲህ አዲስ አበባ እናንተ ጋር መታ ከሆነ ኮንታክት አድርጉን፣ በውስጥ መስመር አዋሩን ያሉትን ነገሮች እኛም በጣም ተጨንቀ፣ ህዝቡ ተጨንቋል አደል እንዴ? ስለዚህ እናንተ በምታረጉት በምትለቁት ቪዲዮ ነው በቃ፣ ሰው በጣም ያልተገባ ኬዝ ውስጥ እየገባ ያለው እና ውድ ፋሚሊዎቻችን ይህን ቪዲዮ እንግዲህ እስከመጨረሻው ስላያችሁትኝ ከልብ ከልብና እናመሰግናለን። እንግዲህ በቀጣይ ወይ እንታሰራ አላቅም ብቻ መታወቂ እንዴት እንደምናደርገው አላቅም። ሄደን ማውጣት ካለብንም እንግዲህ ሄደን ማውጣለን። ከታሰርንም እንግዲህ ታሰር ያሉትን ነገሮች ወደናንተ ምናدرس ይሆናልኝ አደን እንወዳቸዋለን። ሰላም ሰላም ቤት

ሞክራለ ሞክር አለ እንዳንተ ሆኖ ኖሮ አይቶ እያት ያለ እያት ያለ ነፍሴን ጠላኋት ብለየው ውሸት አትካዳት፣ ለሌላ ሁንና ኖረየው እውነት አትውደዳት፣ ግድ ነው ኑሮን መላመድ የኛ ጋር ሆነ ያህል ዘመድ